ዘገንን ቀን በዕለት ዓርብ ከበሽታ የዳሉ ብዙ ውለታ የተደረገላቸው ሰዎች ሁሉ በመስቀል ሞት ጊዜ ሸሽተው በጠፉ ጊዜ እንደሱ እየተከፋ እየተደበደበ እየተመታ እስከ ቀራንዮ ድረስ የተከተለ ሰው ነው። ይሄ ብቻ አይደለም፣ በቀራንዮ አደባባይ ለመጨረሻ ጊዜ ከእንቁ ከወርቅ ከአልማዝ የሚበልጠውን መድኃኔ ዓለም የሸለመው ተሸላሚ ነው፣ ቅዱስ ዮሐንስ። ሽልማቱም ማምላክ ወላዲተ አምላክ ቤዛዊተ ዓለም ድንግል ማርያም ናት። ይህ ቅዱስ ዮሐንስ የተረከው ታሪክ ነው። ምንድን ነው ያለችው? ጌታ ሆይ ይሸታል አለችው። ይህንን ታሪክ በምናይበት ጊዜ ቢታኒያ ወደሚባልበት መንደር ብዙ ጊዜ ክርስቶስ ወደ መንደር የመሄድ ልማድ አለው። ለምን እንደሆነ ታውቃላችሁ? በጣም ምስኪና በጣም ድሀ የሚባሉ በጣም አቅም የሌላቸው ሰዎች የሚኖሩበት ነው። ደስ የሚለው ብዙ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ በኑሮ የደከሙትን ኑሮ አልገፋላቸውን ሰዎች የማየት ጎብኝቶ የመውጣት ባህሪ አለው። ብዙ ጊዜ ልባቸው ለተሰበረላቸው ራሳቸውን ለገዙ ሰዎች ክርስቶስ የመቅረብ ባህሪ አለው። ዚያ ቢታንያ አንድ ቤተሰብ ነበረ፣ ሁለት እህታማኖችና አንድ ወንድም አላዛር የሚባልና ማርያም የምትባል የጌታ እናት አይደለች፣ ሌላኛ ይቷ ማርያም እና ማርታ ይኖሩ ነበር ይላል። ክርስቶስ ሁሉ ጊዜ ይጎበኛል። ቤታቸው ለእግዚአብሔር ክፍት ስለሆነ፣ ቤታቸው ምን ጊዜም እግዚአብሔርን የሚያመሰግን ቤት ስለሆነ፣ በቤታቸው ሁሉ ጊዜ የእግዚአብሔር ስም የሚነሳ ቤት ስለሆነ ይኔና የእናንተ ቤት የምን ቤት እንደሆነ ማን ያውቀው? እግዚአብሔርና እኛ እናውቀዋለን አይለን በራችን ቤታችን ለክርስቶስ ክፍት የሚሆን ከሆነ አንድም በእንጨት በድንጋይ የሰራነው ቤት ነው፣ አንድም ጉሳጣ ህይወታችን ለክርስቶስ ክፍት ከሆነ እሱ ሁሉ ጊዜ ይመላለስበታል። እዚያ የወዱት ነበር ክርስቶስን ሁሉ ጊዜ ይጎበኛል። አንድ ጊዜ ለአገልግሎት ህዝብን ለማዳን ሌላ አካባቢ ሄዶ ተመልሶ ወደ ቢታንያ ሲመጣ በጣም ይወደው የነበረው አላዛር ሞቶ ተቀብሮ ነበር። ምን ሆነው ሞቶ ተቀብሮ ነበር። በዚያን ጊዜ እንግዲህ የሞተ ሰው ማጽናናት ትናንትም የነበረ ነው። ብዙ ሰዎች በነ ማርያም በነ ማርታ ቤት ተሰብስበው ቁጭ ብለው እያጽናኑ ባለበት ጊዜ ክርስቶስ ኢየሱስ ወደዚያች ከተማ ወደዚያች ወደ እነሱ መንደር ገባ። በዚህን ጊዜ የእሱን መምጣት የሰማች ማርታ ችኩል ነበረችና፣ በባህርያው እየዘለለች ወጣችና ክርስቶስን አገኘችው ይላል። እሱን ይናየች አለቀሰች። እኛ እንደምናለቅሰው ብዙ ጊዜ በቤታችን ለቅሶ ከወጣ ከሟቹ ጋር የሚግባባ ዘመድም ሆነ ጓደኛ ሲመጣ እንባችን እንደምንረጭ እንደምናፈስ ሁሉ እየሮጠች ክርስቶስን አይታ እንባ ፈሰሰች። ጌታ ሆይ አንተ ትወደው የነበረ አልዓዛር ሞቷል። አንተ እዚህ ብትኖር ኖሮ ምን አይሆንም ነበር፣ አይሞትም ነበር። ክርስቶስ አላዛር ተኝቷል እንጂ ምን አልሆነ፣ አልሞትም። ሞት እንቅልፍ ነው። ብዙውን ጊዜ እኛ ለሞተ ሰው ምርር ብለን እናለቅሳለን፣ ተስፋ እንደሌለ የክርስቲያኖች ጎላቸው የክርስቲያን ግባቸው ተስፋቸው ትንሳኤ ነው አይደለም እንዴ ለምሳሌ በቤቶቻችን ልጆቻችን ሲተኙ አልቅሶ የሚያውቃል ልዬ የተኝቷል ወይኔ ልዬ የተኝቷል ልኮ ብሎ አልቅሶ የሚያውቃል አናለቅስም አይደል ለምን እንደማናለቅስ ታውቃላት ለምንድን ነው የማናለቅስው ምን ስለሚሆን ስለሚነሳ አናለቅስም ሞትን ለክርስቲያኖች ምናቸው ነው? እንቅልፋቸው ነው። ከእንቅልፍ በኋላ ምን ይሆናል? ሰው እንደሚነሳ። ከሞተ በኋላ በክርስቶስ ያመነው ሆነ ያላመነው ምን ይሆናል? ምን ይሆናል? ይነሳል። ጌታ ሆይ ሞቷል፣ ከሞተ አራት ቀን ሆኖታል አለች። ይነሳል። በለበሰው አላዋቂ የሆነው ስጋ ስለለበሰ ከወዴት አኖራችሁት አላቸው። ወደ መቃብሩም ይዘው ሄደው ጌታ ሆይ ከሞተ አራት ቀን ሆኗል። ስለዚህ ምን ይሆናል? ይሸታል። ይሄ ሁላችንም ልብ ማድረግ የሚገባን ቃል ነው። ምንም ቆንጆ ብንሆን፣ ምንም ወፍራም ብንሆን ምንም ባለ ሀብት ብንሆን፣ ምንም ቀጭን ብንሆን፣ ምን እንሆናለን? እንሞታለን። ከሞትም በኋላ ምን እንሆናለን? እንሸታለን። የለበስነው ስጋ የሚሸት የሚከረፋ በቤት ሰው ከሞተ በኋላ ለመቅበር የምንቸኩሎ ለምን ብለ ታውቃለች? የምንወዳት እናታችን እንኳን ሙታብን ቤት፣ ወንድም ሞቶብን ቤት ቶሎ ይቀበርልን፣ ይቀበርልን ከቤት አውቶ የምንለው ለምንለው ታውቃለች ምን ስለምንሆን ስሸ ስለምንሸት ነ ጌታ ሆይ ይሸታል። ወደ መጣብሮ አንተ አትቅረባለው። የኔና የእናንተ ጌታ ሽታችንን የማይጠየፍ ጌታ፣ ጠረናችንን የማያስጠላው ጌታ፣ አዎ ይሸታሉ፣ ይከረፋሉ ያላለ ጌታ። በኃጢአታችን በበደላችን እንሸታለን ሁላችንም። ማንም ብዙ የለም። እግዚአብሔርን በድሏል፣ አሳዝኖታል። እግዚአብሔር ማዝኗል። እግዚአብሔር በአንተም፣ በአንቺም፣ በእናንተም፣ በእኛም እኛ በኃጢአት ከርፍተናል። የይቅርታ ባለቤት፣ የምህረት ጌታ ግን እኛን ትሸታላችሁ አላላችሁ። እስቲ አስተውሉ። በምን ንጽህናችን ነው እዚህ ግቢ የገባነው? በየትኛው ቅድስናችን ነው መላእክት ክንፎቻቸውን ዘርግተው ረገጥ ብለው ቃሉን ከሚያዳምጡበት ምህረት ከሚበስበት አውድ ቁጭ ከመላእክት ጋር እዚህ እያስተማረን ያለ አምላካችን ቅዱስ እግዚአብሔር ለንጽህናችን ምዛት የተመሳ ነው ነው እንዴ? ቸርነቱና ምህረቱ ሁል ጊዜ ከእኛ ጋር ነው። እኛን የተሸከመን ጌታ ያንን ሰላሳ ስምንት ዓመት ሙሉ እናት አባት እያለሁ ቤተሰብ እያለው ቤት ሽጠው በከበርንበት ሀገር ተዋርደን አንኖርም ብለው ጥለውት ያለፉት ያበሽተኛው ይሸታል። ለምን ታጥቦ አያውቅም፣ እሚያጥበውም ሰው የለም። ሰው በሩቁ ዳቦ ይወረውሩለታል። እንግዲህ ነፍስ ነውና ስለሚርበው የተወረወረውን ይመገባል። ማንም አይጠጋም፣ ሽታው አያስጠጋም። የኔ እና የእናንተ ጌታ ግን አጠገቡ ሄዶ ቆመ። ምንም አትሸተኝም አለው። እኛ እኮ በደላችን፣ ኃጢአታችን ብዙ ነው፣ ክፋታችን ብዙ ነው። ሺህ ዘመን የምንኖር ይመስለናል። ብዙ ዘመን አምሮብን የምንኖር ይመስለናል። እንደምንሞት እንኳን አናውቅም። እናውቃለን። ዛሬ ባለን ጊዜ፣ ሰውን ሁሉ መጋበዝ በምንችልበት ጊዜ፣ ክብር መልስ በምንልበት ጊዜ የታክሲ የባጃጅ መክፈል አቅሙ ባለን ጊዜ ሁሉ ያጅበናል። ውሸት ነው። ያንን ባጣን ጊዜ በቤታችን ቂጣ ባረረን ጊዜ ግን ማነው ያጅበን? ማነው የሚከተለን? በአማረን ጊዜ፣ በተባበርን ጊዜ፣ ጥሩ ልብስ በተጎናጸፍን ጊዜ፣ ኪሳችን በሞላ ጊዜ የሚከተለን እኮ ብዙ ነው። ከሰው የተሻለን ከሰው ከፍ ያለን እንመስል ሊሆን ይሆናል። ግን ምን እንሆናለን? እንሞታለን። ይህን እናውቃለን። ስለዚህ በዘመናችን በሕይወታችን ብንሞት እንኳን በማን እንነሳለን? አልአዛር ጌታ አልአዛር አልአዛር፣ ወይም ተነስቶ ውጣ አለው። አልአዛርም ተነስቶ ወጣ። ማንም ሰው ቢሞት ይነሳል፣ መነሳቱ አይቀርም። ነገር ግን እንዳደረግ ነው መልካም ከአክቡ ስራ ሆነን እንነሳለን እግዚአብሔር የህይወት ትንሳኤ እንድንነሳ ሁላችንንም ይርዳል አሜን በሉ በህይወታችን መልካሞች ሁኑ በዚህ ሳምንት የሚነገረው በሉቃስ ወንጌል ምዕራፍ 24 ከቁጥር 33 ላይ ከትላንት እሁድ እስከ ነገ ቅዳሜ ድረስ የሚነገር ታሪክ አለ ጌታችን ሙስና መቃብርን ድል አድርጎ ተነስቷል በተዘጋ ቤት ገብቶ ሐዋርያትን የሰጠው ሰላምታ አለ። ሰላም ለእናንተ። ምን ይሁን ይሁን ሰላም ለእኛ ለሁላችንም ይሁን። የክርስቶስ ሰላም ያስፈልገናል ያስፈልገናል። ሁላችንም እርግጠኛ ነኝ፣ ብዙ ጊዜ ሰላም እናጣለን። ዓለም የሚሰጠው ሰላም ጊዜያዊ ሰላም ነው። በምንበላው እንጀራ፣ በምንጠጣው ወይ በምንዝናናው ቦታ ለተወሰነ ጊዜ ሰላም እናገኝ ይሆናል። ሰላም ግን ጊዜያዊ ሰላም ነው። የክርስቶስ ሰላም ግን ምን አይነት ሰላም ነው? ዘላለማዊ ሰላም ነው። እኔ ሰላሜ እሰጣቸዋለሁ ነው ያለ። የክርስቶስ ሰላም ያስፈልጋል አያስፈልግም? ዓለም ዛሬ ያለ ሰላም ትታወቃለች። ግራ ገብጧታል የምትጨብጠውና የምትዳስሰውን አጥታለች። እኛም በቤታችን ምን የለም? ሰላም የለም። ኑሮ ውድነቱ ሰማይ ጣሪያ ነክቷል። የምናገኘው ገንዘብ በቀዳዳ ኪስ ይቀመጣል። እንወጣለን፣ እንወርዳለን፣ እንገባለን፣ እንወጣለን፣ እንባዝናለን ግን እርካታ የለም። ማን ያስተካክልልን? ከማን ጋር መኖር ይሻለናል? እኔ ብዙ ጊዜ አወራለሁ፣ ብዙ ጊዜ እናገራለሁ። ቤተክርስቲያን መመላለስ ድነት የለም በቤተ ክርስቲያን በሚመሰረው በቀራኔ እኮ ነበረ ግን አንዳንም በቤተ ክርስቲያን ስ ብሎ መመላለስ ትርጉም የለውም። እንዴት ምናችሁ የምትጸልዩ ታውቃላችሁ? ቤተ ክርስቲያን መጥታችሁ ስለ ሀገር ጸልያችሁ ታውቃላችሁ? ስለ ቤተሰብ ጸልያችሁ ታውቃላችሁ? ስለ በደላችሁና ስለ አጣታችሁ ጸልያችሁ ታውቃላችሁ? ካረጉ ስንባል በፍጹም ረባክተው ይቅርብስ፣ በፍጹም እሱ የበደበኝ በደል እዚህ መጠን ግን እኛ የበደሉንን ይቅር እንደምንን አንተ ምን አድርገን ይቅር በለን፣ የውሸት ልመና። ስለዚህ ወገኖች ኖረን ኖረን መሞታችን አይቀርም፣ ግን የክርስቶስን ሞት እምናቆረ እንደ ክርስቶስ የምንነሳ እምናምን አይነት ከሆነ ግን ምን አይነት ትንሣኤ፣ መነሳት እንዳለብን ራሳችንን እንጠይቅ ዘንድ ያስፈልጋል። ዘመኑ መልካም ዘመን አይደለም። ዘመኑ ደስ የሚል ዘመን አይደለም። ኑሯችንን ከእግዚአብሔር ጋር ህይወታችንን ከመድኃኔዓለም ጋር አቆራኝተን የምንኖርበት ዘመን ነው። ወጣቱ፣ አዛውንቱ፣ ትንሹ፣ ትልቁ ወደ እግዚአብሔር የምንገሰግስበት፣ ወደ እግዚአብሔር የምንሮጥበት ዘመን ነው። ሰው ወጥቶ የማይመለስበት ዘመን ደርሰናል። ትላንት የነበረ ዛሬ የሌለበት ዘመን ደርሰናል። ስለዚህ በንስሐ ልንታተም፣ በስጋ ወደሙ ልንታተም ወደ ቅድስት ቤተክርስቲያን ክርስቲያን በአንበሳ ህይወት ልንገሰግዝ ዘንድ ያስፈልጋል። የእኔና የእናንተ ጌታ ግን መድኃኔ ዓለም በእኛ የሚጨክን አምላክ አይደለም። እቺ ለክርስቲያኖች ሆስፒታላችን ናት ናች፣ የህክምና ቦታ የታመመ ወደ ይመጣል። እንዲ አንዳንድ ጊዜ በከተማ በጣም የምናውቀው ዱርዬ ብለን የምንጠራው በአለባበሱ በከተማ ላይ እገሌ እንዴት ዱርዬ ነው ብለን የምንጠራው ሰው አንዳንድ ጊዜ ቤተክርስቲያን መጥቶ ሲቆም አይተን እንዴት ይገባል ይሄ ሰው? እንዲህ አይነት ሰው እንዴት ቤተክርስቲያን ይመጣል? አረ ምን እንደለ ግን የት ይሄድ? የታመመ ሰው ሆስፒታል ልታገኝ ለምን መጣ ትላላት? ሆስፒታል ወተና ምታገኘው ይሄ ሰው የማምጣት አልነበረበትም ለምን መጣትላላት? የመጣው ግን ለምንድን ነው ሊታከም። እቺ ህክምና ቦታችን ናት። ሁላችሁም ከነበረላችሁ ሽታውን ተሸክሞናል። እስካሁን አዝሎናል፣ አላራገፈንም። ቸርነቱ፣ ምህረቱ፣ ደግነቱ ረዥምና ብዙ ነው። አሁንም በቸርነቱ መድኃኔዓለም ያሉ። አንድ ታሪክ ልንገራት። አንድ የእጽዋት ተመራማሪ አንዲት እጽዋት ሲፈልግ ሲፈልግ በአንድ ቦታ በትልቅ ጉርጋድ ውስጥ የሚፈልጋትን እጽዋት ያገኛታል። ገብቶ እንዳይወስዳት ረዥም ነው ቦታው እንዳይገባ አይችልም። አንድ ለኛ ገኘና ጠራና፣ አንተ ልጅ ሆይ በዚህ ገመድ የእሱን ገመዶች ነው ማለት ነው። በዚህ ገመድ ወገኑን አስራለሁ ወደ ታች ከተሃለሁ። ያቺ የምትታየዋል እቺ እጽዋት ከነስሯ ነቅለ አምጣልኝ፣ ዋጋ ከፍላለሁ አለው። ትከፍለኛ እና አለው። አዎ ከፍላለሁ አለው። ትጎትተኛለህ አለ ወደላይ አለው። አዎ አለ። አባቴ ደሪቼ ልምጣ አለ። ጸዋ አባቴ ወገን ለምን እኔ ጸዋት ይዤ ስወጣ ብትጎትተኝ እኔ ብከብድብ ትለቀኛለ እንጂ አንተ አትገባም። አባቴ ግን ብከብደውም ከኔ ጋር ይገባል እንጂ አይለቀኝም። ልክ እንደዚያ ክርስቶስ እኛ በጀርባው እኛን አዝኖናል፣ ግን አላራገፈንም። ተሸክሞናል። ከመዳፉ አልወደቅንም፣ አልተሰበርንም። ዛሬ ስለዚህ በህይወት እንድንኖር ማን ያግዘን? ማን ይርዳን?